ሩቅ ነው አይደለ? ከዚህ 30 ደቂቃ ነው፣ አንድ ሰዓት በመኪና። በሉ ታኙ እንግዲህ ታኙና ነገ የለም መሰል የኛ እኮ ወይ ጉድ ቸርች እንሄዳለን። አው፣ ቅርብ እዚህም ዱባ ያለ ሻርጃ ማል አው። እዚህም አለ ሚካኤል ቸርች አው አለ የእናንተም እንኳን ለዚህ ዱባ እንትን እዚህ ሻርጃም አለ። እዚህም ዱባ ያለ አዎ፣ ስንት ቦታ ነው ያለው? አለ ሄደሽ አታውቂ? አዎ፣ አላ ነው እዛ አካባቢ በታክሲያ ይሄ ልጅ ወስደና ቅድም የመጣው ልጅ እሱና የበቀደም ስራ የገባችሁ እኮ እህታማቾች፣ ወንድሟ አይ፣ እናት የአንድ አባት። ይቺ በቀደም ስራ የገባችሁ ልጅ እዚህ ጋር የምተኛው እና ቀድም የመጣው ፍርድ ነው የሰራው ልጅ። ወሬው አለቀ። አብዱዬ አለቀኩ። ዝም ብላ አዳመጥከኛ አዳመጥከኝ አይደል? ምን ወሰርክ? ምን ተማርክበት? ካወራሁት ወሬ የአረብ ሀገር ፈተናዎች ኢትዮጵያ እንምጣ። እንዴት ነው? እኔማ ልብስ ስንት ሰዓት ሆነስ? ሲቆይ በቃ አሁን እኮ አንድ ተኩል ነው። አንድ ሰዓት ነው የቀረኝ። ምን ተኛዋለሁ? ማንን በቃ ውስጥ አስጠምቂያት? ኧረ ማንን ማንን ነው የማስጠምቃት? ጨረሽ። ወር ያለቀ እንደ ያለቀ አለቀ። አይዞሽ በቃ አታልቅሽ። ኧረ ሳራ ተመታ፣ ተረገምክ ታዲያ በፖሊስ ወንድ ይዛለች ተብዬ ስከሰስ ምን ጉድ ነው? ለምን አላለቅስም? ለምን አላለቅስም? እኔም ማልቀስ ያንሰኛል።

እሱ ልጅ ልካን ቅድቤ የመጣሁ ምን አውቃለሁ። 47 ይላሉ፣ 47 ይላሉ። ነገ እሑድ ኢትዮጵያ ብር ዝግ ነው። ሰኞ እሱ ብር ይልካል። አይደለም እዚህ ሳውዲ ነው የሚልከው። ለምን ሀገርሽ ገብተሽ ፋኖን አትቀላቀይም? ካልሆነ